ያው አድናቂዎቻቸው ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ፣ ኮሜንት መጽሐፍ እንዳትረሱ። እኔ ምለው እናንተ እንደዚህ እሽኮለ ለለለለ ያደረጋችሁ ትናት ምን ሆናችሁ ነው? ከእነሱ በላይ እነሱስ እሺ ፈታ ዘና እያሉ ነው እሽኮል የሚሉ የእናንተ ከስር እሽኮሎለለማለትስ ምንድን ነው? እንዲህ እንዲህ የትኬት እንክፈልላቸው። ከፍለን እንግባ። ፕሮግራሙ ቅዳሜ ይሁን እሁድ ከሆነ ትምህርት ቤት አለብን። አታፍሩ፣ እንደው ከፍለን እንግባ ስትሉ አታፍሩ። እነሱ ጤነኛ ናቸው፣ ሰርተው መኖር ይችላሉ። ምንም ነገር አልሆኑም። ወጣት፣ ገና ትንንሽ ልጆች፣ ሰርተው መኖር የሚችሉ ሰርተው መብላት የሚችሉ እናወጣላቸው እንዲህ ነሱ እነሱ አዋጡልን አላሉም። እንኳን ቢባል እናንተ እናንተ ባዮቹ ሀሳቡን አምጪዎቹ ትንሽ የማይዛችሁ የተራበ የተጠማ ሰው የምታውቁት የለም? የተቸገረ ቤተሰብ የላችሁ? ከአካባቢያችሁ ከሰፈራችሁ ታሞ ሆስፒታል ተኝቶ የሰው እርዳታ የሚፈልግ የተራበ የተጠማ የምታውቁት ሰው የለም? እርዳታ ከሆነ የምትፈልጉ ቀኑ እርዳታ ፈልገው ይመጡ አሉ። እስፔሻሊ የጤና ጉዳይ አልጋ ላይ ተኝተው እባካችሁ አትለፉኝ አምስት ብርም ቢሆን አዋጡልኝ የኦክሲጅን እያሉ የሚለምኑ በጣም ብዙ ሰው አለ። ይኸው አሁን ከትናንትና ወዲያም አንዲት ህፃን ልጅ የልብ ጌዛ አለባት። ለሱ አሁን በጣም ብዙ ብር ተጠይቃለች። ትንሽዬ ልጅ ናት፣ የምታሳሳ ምታሳዝን ውጭ ሀገር ሄዳ እንድትታከም በጣም ብዙ ሺ ተጠይቀች ማለት ነው። እንዲሁም ብራችሁን የምትጥሉበት የምታዋጡበት ካጣችሁ እኔ ልጅቷን ቪዲዮ ዱት አደርጋለሁ። እዛ እየገባችሁ እርዱ። ትጸድቃላችሁ፣ በሰው በእግዚአብሔርም ዘንድ ምስጋና ታገኛላችሁ። ላለው ሰው ይቀልዳሉ። አፍቅር እንዴ ይቀልዳሉ

እኔ አንቺን ከልቤ ነው ማፈቅርሽ፣ ፍቅር በህይወቴ እንደዚህ ሆናል። ያስብዩ ማላቅም እንደዚህ ሁኜ ማላቅም፣ በህይወቴ ማለት በህይወቴ እንደዚህ ሆናል። ፍቅር አንቺ ከመጣሽ በኋላ ግን ራሴን የረሱት። ከልቤ ነው ማፈቅርሽ፣ ፍቅር ከልቤ ማለት ነው እና አፈቅርሻለሁ አንቺ መልሽልኝ ፍቅር፣ ታፈቅሪኛለሽ ወይስ አታፈቅሪኝ? መልሽልኝ። እኔ ከልቤ ነው ማፈቅርሽ ለአንድ አመት፣ ለሁለት አመት፣ ለሶስት አመት፣ ለአራት አመት፣ ለአምስት ዓመት አይደለም እኔ እስክሞት ድረስ ነው ማፈቅርሽ ፍቅር፣ እስክሞት ድረስ ማለት ነው። የፍቅርሽ ሚዳንቆ ልቤ ላይ ፈንድቆ በሮዛ አበባ ላይ ታመሜ ተኝቼ ስውር ተሰፍቼ ቼ

ለዜ- ልጅ ፍቅር እንዳለን ለሀገራችን ፍቅር ቢኖረን እኮ እንዴት ባደግን ነበረ። እውነት ነው። ፍቅር ሊሆን ይችላል። ትንሽ ይከብዳል። የወንድ ልጅ ስሜት ነው። ፊሊንጉ ይገባኛል። ነገር ደርሶብኝ አይደለም። እስኪ ደርስብን ድረስ አይደለም። ነገር ግን ላይፍ ላይ አሁን አሁን እኮ ቲክቶክ መንደሩን ያደረጉ ሸንጎ እኮ ነው። ጸቡም፣ ፍቅሩም፣ እየየውም፣ ለቅሶውም፣ ድግሱም ሁሉ ነገር እዛ ላይ ሆኗል። ወግ ማድረጋችንን ባህላችንን እየረሳን ነው። ሲሆን ሲሆን እኮ በጠረጴዛ ዙሪያ ቁጭ ተብሎ ቤቡዬ ወድጄሻለሁ እና ለትዳር ነው የምመኝሽ። ሴቷን ብትሆን ደግሞ ጥራይንበስን ስም የለኝም ብትል ያምርባታል። አሁን ዘሎ ወንድ ልጅ ግን ሲያለቅስ ሲያስጠላ። እርግጥ ነው ትንሽ ነገሮች ሲከብዱብን ልናለቅስ እንችላለን፣ ግን ደበቅ ብለን ብለን ነው ንፍረቅ ብለን ቻችን እዛው ከፈጣሪ ጋር ተነጋግረን ድፍን የምናደርገው ሶሻል ሚዲያ ላይ ተንትናን ጅኒ ነው ፍቅር እንደዚህ አያደርግም የታባወቅ በአካባቢ ሰው እንትን ይላል ለምንድን የምታፋጥጡት ወንድሜ እሷን የለመንክበትን አሁን ይሄ ሁሉ ሰዓት የፈጀበትን ልመና ወደ ፈጣሪ ጋር ጠጥ ብለህ ጌታ ሆይ አንተው ስጠኝ ብትለው ከሱ የበለጠውን አሳቢዋን አስተዋይ የሆነችዋን ሴት አጠገብህ ቁጭ ያደርግላል እኛ እኮ ችግራችን ምን እንደው ታውቃላችሁ የሚያስፈልገንን ሳይሆን የምንፈልገውን ስለምንጠይቅ ነው እና ፍቅር ትንሽ ይፈልጋል